የእርሱ የሆነ የክዳን ሕዝብ የተፈጠረበትን ትርጉም እግዚአብሔር ሲናገር ለሙሴ እንዲህ ብሎ ነው የተናገረው፣ ያመልከኝ ዘንድ ዘን ሕዝቤን ይልቀቅ አለ። ይህ ብቸኛና ከባዱ ዓላማ ነበረ። እግዚአብሔርን ማምለክ ታላቁ ዓላማ ነበረ። ምናልባት ፌርዖን ዘንድ ጡብ መስራት እነዚህ ሰዎች ብዙ ጡብ መስራት አንዳንዶቹ መጅ ይፈጫሉ አንዳንዶቹ ጉድጓድ ይቆፍራሉ አንዳንዶቹ ብዙ ታስክ አላቸው ብዙ ሬስፖንሲቢሊቲ አላቸው ከማን የተሰጠ ከፈርዖን የተሰጠ ብዙ ኃላፊነት አላቸው ብዙ አይነት ስራ አለባቸው በርካታ የስራ ድርሻ አላቸው ሁሉን እየከወኑት ነው ሁሉን እያደረጉት ነው ነገር ግን እንደዚህ አለ ምናልባት ፈርዖን ባንተ ዘንድ የእኔ ህዝብ የሚሰራ ስራ ጡብ ማብካት ሊሆን ይችላል ምናልባትም ወፍጮ መፍጨት ሊሆን ይችላል ምናልባትም እህል መሰብሰብ ሊሆን ይችላል። ጭቃ ማብኳት ሊሆን ይችላል። ምናልባት ደግሞ የተለያዩ ቤቶችን መስራት ወይም ደግሞ ከዚህ ውጭ የሆነ የትኛውም አይነት ስራ ማከናወን ሊሆን ይችላል። በእኔ ዘንድ ግን እነዚህ ሰዎች የተፈጠሩበትና የተፈለጉበት ለዘላለምም ሊሰሩ የተሰጣቸው አንድ ስራ አለ። ታላቅ ስራ አላቸው። ለአንተ ከሚሰሩት ጡብ ይልቅ፣ ለአንተ ከሚያበኩት ጭቃ ይልቅ፣ ለአንተ ከሚሰበስቡት እህል ይልቅ የተሻለና የበለጠ ኃላፊነት አላቸው። እርሱም እግዚአብሔርንም ማምለክ ነው። ያመልከኝ ዘንድ ሕዝቤን ልቀቅ ስል ትመለከታላችሁ መታሰቢያን ያደርጉ ዘንድ ልቀቃቸው፣ ወይም ደግሞ ያስቡኝ ዘንድ ልቀቃቸው። ፍርዖን ትልቁ በእነዚህ ሰዎች ላይ ያደርግ ከነበረው ነገር አንዱ በየትኛውም መስፈርትና ሁኔታ እግዚአብሔርን እንዳያስቡ፣ እግዚአብሔርን እንዳያዩ፣ እግዚአብሔርን እንዳይፈልጉ የእግዚአብሔር የሆነ ምንም አይነት ጠብታ አመለካከትና እይታ እንዳይኖራቸው የማድረግ ነበረ። ምግብ አያሳጣቸውም የሚበሉትን አያሳጣቸው ውሃ አያሳጣቸውም። የሚበላ ይበላል። እንደውም ቁጥራቸው ከነሱ በልጦ በስተው እየተዋለዱ የተወለደ ልጅ በሰላም እያደገ በሰላም ይኖራሉ። ብዙ አይነት ምግብ አላቸው። ምንም አይነት ነገሮችን አይከለክልም። ነገር ግን የሚቀመጡበትን ስፍራ ባያሳጣቸው፣ ምግብ ባይከለክላቸው፣ ሁሉም ባያሳጣቸው፣ እግዚአብሔርን የሚያስቡበትን ጊዜ አሳጥፏቸው ነበር።